ግን ማለት ነው ምን ነው በዚህ ልክ ራሱን ቆለልክ ያ በጣም ነው ራሱን የቆለለው ሄሉ የዛሬ ውሳኔሽ ተመችቶኛል በቃ እስካሁንም አንቺ ነሽ ምትወጁ አንቺ ነሽ ምታፈቅዱ ያ በእርግጠኛ ሆኜ ነው መነግርሽ አይወድሽም ከዚህ የበለጠ ምንድን ነው የሚፈልገው ይቅርታ አድሹ አደለ እንዴ ለፍቅር ብለሽ ብዙ ነገር አደረግሽ ዝቅ የሌለሽን ማንነት ዝቅ ብለሽ ወንድ ልጅ የማይደረገውን ዝቅ ብለሽ እንደ ሴትነትሽ ይቅርታ ጠየቅሹ ጉልበቱ ላይ ወደቅሽ አደለ እንዴ ላጠፋሹ ጥፋት ስለዛ እሱ ቅንጣት ሊያታክል እንኳን ሊረዳሽ ቦታ እየሰጠሽ አይደለም። አሁንም ወደ አሁን ወደኋላ ነው ልጁ። ቤተሰብ አይሆናትም እንደዚህ አይነት ጭቅጭቅ የበዛበት ለፍቅረኝነትም ለትዳር የሚሆን ወንድ አይደለም፣ እንደዚህ አይነት ወንድ አሁንም ወደኋላ። አሁንም ሉል አሁንም ሉል አሁንም ልጁን አሁንም እኔን ተጫወትሽብኝ፣ ስለማትወጅኝ። ብትወጅኝማ በዚህ ልክ የወደደችማ ማ እሷን አታየን እኮ ማን ወዳጅ ማን ተወዳጅ እንደሆነ እኮ እኛ ራሱ ተመልካቾች መፍረድ እንችላለን። አጠፋች ያጠፋችውን ጥፋት ይቅርታ ጠየቀች፣ እግሩ ላይ ዝቅ ብላ ይቅርታ ጠየቀች። አጥፍቻለሁ ለፍቅር ያደረግኩት መስዋዕት ነው ለች አለች፣ ይቅርታ ጠየቀች። እኔ እና ልውል ጋር ምንም አይነት ግንኙነት የለም። እኔ ልውል ምርጥ ወንድሜ ነው። እኔ እናንተ እንኳን እንድንገናኝ ድልድይ የሆነው መንገድ የከፈተልን እናንተን ህይወት እንድንጀምር ያገናኘን ልውል ነው። ይሄ ከሆነ ልውልን እችል ለመራቅ ይከብዳል። እሱ እንግዲህ ዛሬ ስትናገር እንደሰማሁት ከሆነ የአብንና ሄሉን ያገናኛቸው መንገድ የከፈተው ልውል ነው። እንግዲህ አስቡ። እንደዚህ ከሆነ እሱ ከልዩ መውጣት የከበደው ሰው ዛሬ ላይ ራሱን እኔ እኮ የአብነኝ እንዴት በዛ በዛሬ ደግሞ የቅነቷ ተመችቶታል። አስር ጊዜ ፍራሹ ላይ ሶፋው ላይ የወረወረ እያመናጨቃት ማለት ነው። ቤተሰቦች እናስቲ ሴቶች ፍረዱ አቃለሁ። ማን ነው ያብን በጣም ለሄሉ ቢሆን ብላችሁ የምትመኙ የምትወዱ ልጆች አላችሁ? ሴቶች ችግር የለውም ግን ቢሆንም እንደዚ አይነት ወንድ ለእናንተ ቢሆን ይሆነኛል ብላችሁ መርጣችሁ ትገባላችሁ? እውነት ያብ ሄሉን ይወዳታል ብላችሁ ታስባላችሁ? ዛሬ እኮ ተገልጦላታል። ዛሬ ሄሉ በደንብ ነው ተጋለ አይኗ የወረደው ነገር ሁሉ ግልጥ ያለላት እንደማይወዳት ነው እን ምንም እኮ ሊረዳት ቦታ አልሰጣትም ትናንትና እኛ የጠበቅነው ሌላ ነው ዛሬ የተፈጠረው ሌላ ነው የዛን ቀን አደረ እኛ እንደውም በሰላም በቃ ታርቀው ይመጣሉ ሲባል ቁርስ በላ ቁርስ ከበላ በኋላ ሌላ ጭቅጭቅ ውስጥ ገባ ያ በወዴት ገባ ወደ ድሮ አሁንም ወደ ኋላ ሉልናን ችኮ ሉልናን ችኮ፣ ልጄን እንደገደልሹ ነው። ገና ምንም ያልተፈጠረ ልጅ ልጄን እንደገደልሹ ነው ምቆጥረው። ያላረገሹን ልጅ አረገስኩኝ ብለሽ እንደገደልሽኝ ነው ምቆጥረው። ተጫውተሽብኛል ብትወጅኝማ፣ እንደዚያ ትጫወችብኝም። ለእኔ ቦታ እንደሌለሽ እንደማትወጅኝ እንደማታፈቅሪኝ የተረዳዎች። ልጄንማ እንደገደልሹ፣ ገና ምንም ያልተፈጠረ ያልተፈጠረ ልጅ ማለት ምክንያት መፈለጊያ ነው። አይሆናትም ልል የእውነት ነው የምላችሁ ቤተሰቦቼ። ልውል አልኩኝ፣ ይቅርታ ያ ማለት መልክ ብቻ መልክ ብቻ ነው። ቆንጆ ስለሆነ ይሁን አላቅ መልክ ብቻ ነው። እውነት ነው የምላችሁ ስለዛ፣ ያብ ለሄሉ አይሆናትም። ሉል እኮ ትክክል ነው። ከማንነትሽ ወርደሽ ዝቅ ብለሽ እስካሁን ለፍቅር የሌለሽን ማንነት፣ የድሮን ሄሉን ትተሽ አዲስ ሄሉ አምጥተሽ እስካሁን ለፍቅር ዝቅ ብለሽ ይቅርታ ጠይቆሸዋል። እሱ ግን አሁንም ወደኋላ ነው። አይሆንሽም ሄሉ ብሏታል። ትክክል ነው። አሁን አሁን ሉልን እየደገፍኩት ነው። ቤተሰቦች ይቅርታ። ምክንያቱም ሄሉ ስለምትወደው ዝቅ ብላለች። እሱ ግን ቅንጣት ታክል ትክክል ሊያዳምጣትና ሊረዳት አልፈለገም። የመረዳትም አሳብ ማሰብ አይፈልግም ልጁ እንዴ። በእንደዚህ አይነት ሁኔታ አሁንም የባለፈው አርባ ምንጭ ተፈጽሞ የመጣውን ጉዳይ አሁንም ያነሳል። አሁንም ስለ ልጅ ልጁን ለምን እንዳረገች እንኳን መረዳት ያቅተዋል። ለፍቅር የከፈለችው እኮ ነው እሱን ለማግኘት፣ ስለምትወደው ስለምታፈቅ ነው ያደረገችው ታሪክ ነው። እንዴት ይህን መረዳት ያቅተዋል? አይደለም የሚያስተውል ለዚህ ዘመን ወጣት ተውና፣ አይኑን እንኳን የተጋረደ ሰው እኮ ሄሉ የከፈለችው የፍቅር መስዋዕት ቀላል አይደለም። እስቲ ያብ ለሄሉ ይህን ከፍሏል የፍቅር መስዋዕት የምትሉት በአሁን ሰዓት አንጡ ስቲ እኔ ያላየው ሴቷ ግን እንደ ሴትነቷ ዝቅ ብላ ይቅርታ ጠይቃለች ላጠፋችሁ ከዚህ የበለጠ ምንድን ነው ያ የሚፈልገው ራሱን በጣም ነው የቆለለው ከምላችሁ በላይ ማለት ነው ያለኔ ሰው የለም ያለኔ ሄሉን የሚያገኛት የለም ያስባለው እና የሄሉ ውሳኔ ዛሬ ተመችቶኛል በ ሄሉ ውሳኔ ዛሬ ኮስተር በቃ ወንድ ልጅ እንኳን ለምነሻቸው እንደዚሁም አይቻሉም በተለይኛ ሀገር ወንዶች እግዚአብሔርን እንኳን ለምናችሁ በልመና የሚመጣ ፍቅር የለም በልመና የሚመጣ ወንድና ትዳሬ ነው። ሄሉ ኮስተር በይ ተናግረሻን የሌለኝን ማንነት ለፍቅሬ ስል ዝቅ ብያለሁ። ከዚህ በኋላ ግን በቅቶኛል የመጨረሻ ነው ብላለች። እንዳትወጣ የንበር ከፍታ የመጨረሻ ትን ነው ስትል እኔ እኮ የአብ ነኝ ብሎ እኮ ነው በሩን ከፍቶ ወጣ። አስቡት እንግዲህ፣ አስቡት ታዲያ እንደዚህ አይነት ወንድ ለሄሉ ይሆናል? የእውነት እንደዚህ ነው ወንድ ለፍቅርም ለትዳርም ለምንም አይሆንም። ካአሁኑ እንዲህ ጭቅጭቅ የበዛበት፣ ካአሁኑ የእኔ የሚላትን ሴት መረዳት የማይችልበት ምንም ድፍንፍን ጭንምንም አድርጎ የሚያስብ ሰው ጋር እንዴት ነው የሚኮነው? እሷ ናት የምትወደው፣ እሷ ናት ያፈቀረችው። ዛሬ ተገልጦላታል። አትወደኝም፣ አታፈቅረኝም። አሁን በደንብ ነው የተረዳው ብላለች። በትክክል ሄሉ የመቶ ፐርሰንት አይወድሽም፣ የእውነት አይወድሽም። የሚወድሽ ሰው ሁሌም የኋላውን እየጎተተ እየሸሸ አይሮጥም፣ እየሸሸ አይሮጥም። ያችን ልጅ እርጉዝ ነኝ አልሽኝ ብሎ በዛ ምክንያት እሷን እየሳበ ከሉል ጋር ያያትን ስህተት እየሳበ ነገም ትዳር ላይ ሆነው እነዚህ እች ልጅ ብትወልድለት እየሳበ ነው ነገር እየፈለገ የሚበጣበጠው ህይወቷን። የውነት ይን ነው የሚላቸው እንደዚህ አይነት ሰው ከባድ ነው። ያለፈን ታሪክ እየመዘዘ ያለፈን ታሪክ እየመዘዘ ሜርሰ ሁሌም ለትዳርም አደጋ ነው፣ እንኳን ለፍቅረኝነት ማለት ነው። ስለዛ ሄሉ የዛሬሽ ውሳኔ የምን ማልቀስ ነው? ሉል ተናግሯል። ያቺ ጠንካራዋን ሄሉን ነው እኛ ራሱ ማየት ምንፈልገው። የሚወድሽ የሚያፈቅርሽ ከሆነ ራሱ ለምኖሽ ይቅርታ ብሎሽ ይመለሳል። የምን ከዚህ በኋላ መልፈስፈስ ነው ደግሞ እንዴ፣ አንቺ እኔ ስንቴ ደግሞ ያው ለእግዚአብሔር ምን ሄሉ እንደ ህቴ ነው የምታሳዝነኝ። ጌታን ነው መላችሁ እንደ ህት ነው እንደ ህቴ እንደ እናቴ ልጅ ነው የምታሳዝነኝ። ጉዳቷ በጣም ነው የሚያሳዝነኝ። ከበፊት የምከታተላት ስለሆነ ማለት ነው ከእናቴ ጋር ጀምሮ ማለት ነውና ለምን ሄሉዬ ለምን በዚህ ልክ ራስሽን ታስጨንቅ ያለሽ ፍቅር በልመና አይሆንም አይወድሽም ዛሬ ተገልጦልሽ አልበደም አያፈቅርሽም ቅንጣት ታክል እንኳን ለአንቺ ሊረዳሽ አልቻለም እንደዚ አይነት ሰው ወደ ህይወትሽ አይሆንም ደግሞ ልዩን አምጥቶ ድራማውን ፈበረከኩ አንቺንም ሄሉንም ከህይወት ይወጥች ከዚህ በኋላ እሷንም ትቻለሁ አንቺንም ሁለቱንም የልዩ ስልክ ሴፍ አድርገ እየደወልክ እየጠራሃት ከአንተ ህይወት ድራማችሁን ሄደች ስለት አስገቢ ልዩ ያው እንዳለችው ሄሉ ማለት ነው እና ሄሉዬ በቃ፣ በእናትሽ እኔ ራሱ በአንቺ የተነሳ እግዚአብሔርን የዛሬው ራሱ አናዶኛል፣ ጌታን። ምክንያቱም እንደ ሴት ስታስቡት የሴት ልጅ ህመም ያማል። የእውነት ምስኪን ናት ሄሉ በጣም። እና ከዚህ በኋላ ሄሉዬ ጠንክረሽ በርትተሽ ነው እኛ ማየት የምንፈልገው። ምንድን ነው ከብ የበለጠ ስንት ሰው አለ የእውነት። እንዴ አንቺ ቤተሰቦች እግዚአብሔርን፣ እኔ ራሱ ስሜታዊ ሆንኩ። በስማሞል እንዴ፣ በዚህ ልክ ቁርሱን በልቶ ሻዩን ጠጥቶ እንደ ቅንጣት ያህል እንኳን ለመረዳት ቦታ ከማይሰጥ ወንድ ጋር ጊዜ የማሳለፍ እንዴ! የሴት ልጅ እድሜና ጊዜ ቀልድ ነው እንዴ! ሁለት ሰኮንድ እኮ የሴት ልጅ እድሜ ላይ ቀላል ነገር አይደለም። ዋጋ አላት። እንደፈለገ ይመጣል፣ እንደፈለገ ይወጣል፣ እንደፈለገ ይገባል። እንደዚህ አይነት መቃል የለም ሄሉ፣ የራስሽን አስከብሪ። እንደፈለገ የሚመጣ ሲፈልገው የሚወጣ አይነት ህይወት የለም። ንገሪው ልክልኩን። እምቢ ካለ የእውነት ይሄ መልክ ብቻ እንዴት እንዳናደን! ያ እኔ ሁሉንም ቪዲዮ እንግዲህ ያነገርኳችሁ ቤተሰቦች እዛ ይታችሁ ስለምትመጡ ነው። እኔ ራሴ የተሰማኝን ሀሳብ ነው የተናገርኩት። ብቻ ያው ያናዳል። መልሶ ግን እሱ አገር ሊወርቃል ምናለሽ፣ ምትክ በል መልሶ እሱ ይቅርታ ጠያቂ ይሆናል። ለማየት ያብቃችሁ እና ለማንኛውም ሄሉዬ ጠንከር በ፣ አይዞሽ ህይወት ይቀጥላል። አይሆንሽም እንኳን ተገለጠልሽ። እኔ ትልቁ ነገር ዛሬ ተገልጦልሽ፣ አይንሽ ተገልጦልሽ ስላየው ራሱ የሆነ በጣም ደስ ብሎኛል። በቃ